አንተ ሰውዬ ቡና እንጠጣ ያለች ነው። ነገር ግን አብርሽስ ምን እያደረገ ነው? እስቲ ምሳደቡ ኮሜንቶቹ ወይስ ደሞ ዩቲዩባችን በስማችን የከፈቱን እንዲወና ላደብስሶ ያለ ነው እንጂ ገንገና አይደለም። ይሄው ሲቋል እንደው ማለት ነው። እና ኤሮቲቲ ደሞ ቡና ለምን አንጠጣ ያልፈልግም በቃ ብሎ ብድክ ብሎ ሄዳል ማለት ነው። እና በዚህ ሰሞን ውስጥ ደግሞ የሚያዩቹ ነገሮች አሉ ማለት በእነሱ ስም ኬክ አርጋችሁ እና ዘና ዘና እያረጋችሁ ነው። ብዙ ልጆች ማለት ማ ደስ በሚሉ ቦታ እየወሰዳችሁ እና እንደዛ ነው እንግዲህ። አብርሽ እንጀና ጀምረዋል ጀምረዋል ቆይታለ ይሄምን ታጣለ እያልችው ነው እና ደስ ስሎ ሲሳሳቆች ከዛ እያዘችው

ናሩ ትም እንግዲህ ስታውራ ስታወራ ተሰማማለ። ያብርሽ አብርሽ እንግዲህ ጀል በቃ ሄደ ሄደ። እናንተ ደና ቆመት ታስተዛች ልጅ ይሄው ገና እንደዚህ በታይ ሰፈሮ ደግሞ አያስቅም ከብር ያስቀልኩ እና እዚህ ጋር ደግሞ ሮጦ መጣ። አብርሽ ያዛት ማለት ነው እንግዲህ የንጀናውን ትቶ በቃ ተነስቶ መጥቶ ስልክ ምን ያደርግልኛል፣ ከሩት በስተቀር ብሎ ማለት ነው። ይሄ ሁቅፍ ተደረገት ማለት ነው። ይዞ ሄደ እና መጀመሪያ መጀመሪያ ጀንጀና ላይ ነበር። ከዛ ከጀንጀናና ና ከኔ ጋ መሆን የትኛው ይሻልሃል አለችው ሩት። ከአንቺ ጋ መሆን አይሻለኝም ብሎ ብድግ አለ። ከዛም ደግሞ ወደዛ ሲሄዶ ስላልተሻለው ተመልሶ መጣ። ኤሮፕ ቀርባ ብሎ ነው። ያጠቀቀፈ ማለት ነው። ግን ያቃሉ ትርጉሙ ነው። የመገርጋት ያለች ቤተሰቦች ይኸው እሷም ሳመ እሷም ሳመችው ፍቅሩ ተመለሰ። በቃ እንደዚህ ነው እንጂ ስልክ ላይ ያለው ነገር ሰላም የማይሰጣ ጀንጀና። ሰላም የማይሰጣ ሰው ልጅ እንደዚህ ሲተቃቀፍ ነው በቃ ሰላም የሚሰጠው አብሮ ሲስናኑ ነው። እና ማለት ነው ኤኒሩ ትዬና አብርሽ ዛሬ ነው እንዴት? እናንተ ወደ ጦቢያ የምገቡት መቼ ነው ግን? አስራ አምስት ቀናችሁ ነው ብሎ መሰለኝ። ሲያምሩ ከምር ማለት ነው። ዘና ፈታ እያሉ ነው ዱባይ ውስጥ ማለት ነውና ደስ ይላል፣ ደስ ይላል።